ሆነ ጀርባሁ በጅራፍ ስለኔ ጀግና እንደዚህ ነው። በቃ እንደዚህ ነው። ጥሩ ስራ ነው የኔ አባት። ዛሬ እንግዲህ ቡራ ታውቃላችሁ፣ ማማት እንደሆነ መዝሙር አድርጎ በመኪናው ወደ ቤተ ክርስቲያን እየሄደ ብቻውን፣ ግን በጣም የሚያሳዝኑ ነገር ብቻውን እየሄደ ያለው ያው ሀይሚዬ ከጎኑ የለችም። እንግዲህ የምታመልከው ጌታ ኢየሱስ ክርስቶስ እመቤቴ ቅድስት ድንግል ማርያም ያው ሁሉ ነገር ተፈቶ ታርቃችሁ አብራችሁ የምትሆኑበት መንገድ ይምጣ ነው የምለው። ዛሬ ቡራዬን ሳየው በጣም ደስ ብኛል። እግዚአብሔርን የኔ ጌታ የኔ አባት ሲያምርበት ስትነዳው፣ ግን ብቻ መሆን በጣም ልቤን ሰብሮታል። ብቻ መምጣት ልቤን ሰብሮታል። ያው ሁሉ ነገር እንደሚስተካከል ነው ከእግዚአብሔር ጋር ያው አብራችሁም እንደምትሄዱ ቡታጀራ አውቃለሁ። ቡታጀራ ሄዳችሁም እንደምትታረቁ እናውቃለን። ያው ምንም ሊደረግ አይቻልም። በአሁኑ ሰዓት በጣም አዝኛለሁ፣ ለሀይሚም አዝኛለሁ። እንደዚህ አይነት ነገር ይዛ መታ ሁሉን ነገር ሲረበሽ ልብ ይሰብራል። እግዚአብሔርን ልብ ይሰብራል። እኔ በጣም ልቤ ተሰብሯል፣ በእንደዚህ መልኩ መሆናቸው እኔ እንጃ በቃ በማይሆን ነገር ቡራና ሀይሜ እንደዚህ ስለሆኑ እኔ እግዚአብሔርን እጅግ በጣም ነው ያዘንኩት። የትላንትና ቪዲዮ ልብ የሚጎዳ ልብ የሚሰብር ነበረ። ቡራን ያየ ሁሉ ሰው አልቅሷል። ቡራን ያየ ሁሉ ትዕግስቱን ሁሉ ሁሉም ሰው ሳያደንቅለት አያልፍም። ትላንት ደግሞ ከምንም በላይ ደግሞ ትንሽ ደግሞ ውስጤን የሰበረኝ ሀይሜን ጥሏት ሲሄድ፣ ሀይሜ ብቻዋን ስትሄድ ሁሌ አብረው የተሳቁ እየተወራወሩ ምናምን የተላፉ ነው ሲሄዱ የምናውቀው ሁሉም፣ አንዱ በዚህ ሲሄድ አንዱ በዚህ ሲሄድ በጣም ልብ ይሰብር ነበረ። ይሄም ነገር አስለቅሶኛል። ሁለተኛ ነገር ደግሞ ከዚህ ልጅ ጋራ ከዚህ በኋላ አብራባት መጣ። አትውጪ አላትን? አትውጪ ካላት አለመውጣት፣ እሱ ያለውን ነገር ካደረገች ቡራ መቼም አይርቃትም። መቼም መቼም ቢሆን አይርቃትም። አሁንም አይርቃትም። መቼም አይለያዩ፣ የሚለያዩበት መንገድ የትም ምንም ነገር የለም። ቤተሰብ የኔ ውዶች ሁላችሁም ተሳቃችሁ ነው ያላችሁት። ምን ይፈጠራል ነገ፣ ምን ሊደረግ ነው፣ ሊለያዩ ነው ምናምን የምትሉ ሰዎች ምንም አይለያዩም፣ አብሮ ይሆናሉ። ብቻ ሀይሚ ብሩኬ የሚላትን ነገር ካላደረገ ችግር ሊፈጠር ይችላል። ግን ሀይሚ ብሩኬ የሚላትን ነገር መስማት አለባት። ትላንትና እኔ አንጀቴን በልታኛለች። ቤተሰብ ምንም ብታጠፋ፣ ምንም እንደዚህ ብታረግም እኔ ሀይሚ ታሳዝነኛለች እግዚአብሔርን ነው የምላችሁ እኔ ስታጠፋ እናገራታለሁ እህቴ እንደ እህቴ ትንሽ እህት ነው ማያት እኔ ትንሽ እህት አለች ልክ እንደሷ እንደ ትንሽ እህቴ ነው ማያት አንዳንዶቹ ግን ለምንድን ነው የምትናገረት እህት ስታጠፋ ታላቅ ይቆጣል እኔ ደግሞ ታላቅ ነኝ እቆጣታለሁ እሷን ጊፊ አዎ እንደዚህ ነው ምናምን ሚሏት እሷን የሚወዷት አይደሉም ሀይሚን የሚሰድቧት ሰዎች እኔን ይሰድቡኛል በጣም የሚገርመው ነገር ትናንትና ሀይሚን የሰደቧት ቆሻሻ ንግግሮች እኔንም እዚህ ጋር ሲሰድቡኝ ነበር ለምን አንቺ ምን ያሆነሽ ምናምን እያሉ ነበር ሲሰድቡኝ የነበረው። ማለት አንዳንድ ልጆች አሉ የሚሳደቡት። እና የሀይሚ መሰደቧ ትላንትና እንደ እሳት እግር ነው ያቃጠለኝ። ቤተሰብ እግዚአብሔር ምስክርን እንደ እሳት እግር ነው የለበለበኝ። ስለሰደቧት ብቻ በጣም ነው ያዘንኩት። ደጋፊ ማለት እንደዚህ አይደለም። ደጋፊ ማለት ቢያጠፋም እየተቆጣ ብታጠፋም ተቆጥቶ ማስተካከል ነው እንጂ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ ከማለት አይባል ማይባል ነገር ነበረ ሲደረግ የነበረው። ኦዴንስ የሚወደውን ሰው ቢያጠፋም በስድብ ሳይሆን በመቀጥቀጥ ሳይሆን በጥሩ ሁኔታ በጥሩ መንገድ ማስረዳት እና እኔ በጣም አዝኛለሁ ቡራዬ ዛሬ መዝሙሩን ከፍቶ መኪና ውስጥ እንግዲህ መኪናውን እየነዳ እግዚአብሔርን እያመሰገነ ለእኔ ብሎ የተገረፈ ለእኔ ብሎ የሞተው የዛሬው ቀን ነው ብሎ እንግዲህ ወደ ቤተ ክርስቲያን እየሄድ ነው መሰለኝ። መኪናው ላይ እንዳየነው ከሆነ ማለት ነው እየዘመረ መዝሙሩን ከፍቶ። አሁንም መዝሙር ከፍታ የምትሄድበት መንገድ ላይ እመቤቴ ማርያም ትቁምል፣ የምትወዳት እመቤቴ ማርያም ትቁምል ነው ምለው። ጠላቶችን እግዚአብሔር የያዝልን በከመኪናት ደግሞ ጋር ግርማ ሞገስክ እንዴት እንደምታምር ግርማ ሞገስክ ደግሞ ድንቋ፣ ደግሞ አጠገበ ብትኖር ነው የበለጠ ደስ ይለኝ ነበረ። ሀይሜ አጠገበክ ስለሌለች ትንሽ ከፍቶኛል፣ ቅር ብሎኛል። እንግዲህ ሁሉ ነገር ይስተካከላል። ቤተሰብ መስተካከያው ጊዜም እግዚአብሔር ያድርሰው ነው ምላችሁም ጓግቷችሁት የምትጠብቁት ነገር ነው ቤተሰቦች። እኔም ጓግቼ የሚጠበቅኩን የእነሱ መታረቅ፣ እውነት እኔ እንጃ ብቻ እግዚአብሔር አምላክ አንድ ያደርጋቸው ነው ምሎ እውነቴ ነው የምናገረው። ሀይሚዬ ሁሉን ነገር አስተካክላ ከብሩኬ ጋራ በደንብ አብረው ቢመጡ ደስ ይለኛል። ያው ቡታጅራ መሄዳቸው አይቀርም፣ ቡታጅራ ይሄዳሉ። ደግሞ አንዳንድ ሰዎች የማይሆኑ ወሬ አታውሩ። ሀይሚ እና አንተ እናት ስላለቅ እናት ጋር ልትሄድ ነው፣ ምን ማለት ነው እናት ጋር ልትሄድ ነው? አሁ እናት አለችው ሊሄኑ እናቱ ጋር ሃይሚን ይዞ ነው የሚሄደው። ብቻ አሁን አይሄድም መቼም። ሃይሚም እናት አላት። ልክ ሃይሚ እናት እንደሌላት አድርጋችሁ የምታወሩ ሰዎች በጣም ይገርመኛል። የሰው ሞራል ለመንካት እናቱ ጋር ሊሄድ ነው። እንኳን ሄደ እናቱ ጋር ይሄዳ። ለምን አይሄድም እንዴ? ሃይሚዬን ይዟት ነው የሚሄደው። ንግስቷን አጠገቡ አድርጎ ነው የሚሄደው። ዝም ብሎ አይሄድም። ምቀኞች ተቃጠሉ መቼም በጣም ብዙ ሰዎች እኔ ሳለቅስ እኔ እኔ የኔን ማልቀስ የሚፈልጉ ሰዎች አሉ የኔን መውደቅ የሚፈልጉ ሰዎች አሉ ብላለች። እንግዲህ አይሚ ሰምታችኋል። ትላንትና እኔ ግን አላለቅስም ነው ያለችው። እኔ አላለቅስም የኔን ለቅሶ ብዙዎች ይፈልጋሉ ብላለች። ይሄን ደግሞ ያንቺን ለቅሶ እንዳይሰው እንደካወቅሽ ደግሞ ይሄ እንደዘን ስራ መስራት የለብሽም ገብቶሻል። ያንቺን ማልቀስ ሰው ከፈለገ ይህን ስራ መስራት የለብሽም ስለዚህ ጠላቶች ብዙ ስላላቸው እነሱ እነሱን ለማጣላት እነሱ በራሳቸው ነው ለነገሩ ጸብ እንዲመጣ የሚያደርጉት። ያው ሀይሚ ብታስተካክለው ነገሩን ጥሩ ይመስለኛል። ጠላቶቹ አሏቸው። እግዚአብሔር ከጠላት ይጠብቃችሁ ነው ብሎ እናንተን የሚጠብቃችሁ ነው ብሎ እውነት በጣም ነው የሚያሳዝነው። በእንደዚህ አይነት መልኩ ሀይሚና ቡሩኬን ሳያቸው ልቤ ነው የተሰበረው። እግዚአብሔርን ነው ምላችሁ ያው እግዚአብሔር ልባችን የሚጠግነው ነው። የመጨረሻ ጸባቸውን ከዚህ በኋላ ማይጣሉበት አብሮ የሚሆኑበት ነገር ነው የምፈልገው። እንግዲህ እግዚአብሔር አምላክ ደግሞ ያስታርቃቸዋል፣ ይታርቃሉ። ቡታጅራ ወይ ሀሙስ ወይ አርብ ይሄዳል። እንግዲህ ይሄዳሉ፣ አላቅም ይሄዳሉ፣ ይሄዳሉ። ቡታጅራ ይሄዳሉ፣ ወይ አርብ ወይ ሀሙስ ይሄዳሉ። ቡታጅራ ሀይሚዬም ትሄዳለች እንግዲህ ቡራ ከሆነ ሀይሚ ካልሄደች ሀይሚ የት ነው የምትሆነው ብሎ ስለሚያስብ ባይሚን ጥሎ አይሄድም፣ የፈለገ ነገር ይምጣ። ቤተሰብ ስለዚህ ታርቀው ከእግዚአብሔር ጋር እንግዲህ እሙዬን ማሳፈር የለባቸውም። እናታቸውን እሙሽዬ ማሳፈር የለባቸውም። ሁሌ እሷ ፍለብት፣ ሁሌ ምክር ራሱ ያሳፍራል። እዚቹ ታርቃችሁ ብትሄዱ ይሻላል። እውነት ነው የምናገረው። እሙሽንም አታሳፍሯት፣ አታስደንግጧት። እውነት ለማንኛውም ቤተሰብ ወዳቸው አሉ፣ ላከብራቸው። ለዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ነው የምለው እንግዲህ ወንድም ዮም እንዳያፍርባችሁ ሁሉም ሰው እንዳያፍርባችሁ ታርቃችሁ ሽጉክ ብላችሁ ብትሄዱ ይሻላችኋል። ጸባችሁን ይዛችሁ ዛ ኚኝ እንዳትሉ እግዚአብሔርን ነው ምለው። እሙሽዬንም ትንሽ እፈሩ። ለማንኛውም ቸው ቤተሰብ